ትምህርቷን አጠናቃ ስራ ከጀመረች አንድ ወር ባልሞላ ጊዜ ውስጥ አፍቅሬሻለሁ፣ ለምን ፍቅሬን አትቀበይም በሚል ግለሰብ በአሰቃቂ ሁኔታ በአደባባይ የተገደለችው የወጣቷ ብርቱካን ወላጅ እናት በአንድያ ልጃቸው ሞት ክፉኛ በሐዘን ተጎድተው ከባድ ሁኔታ ላይ እንደሚገኙ ተነግሯል። እናት በየቀኑ መቃብር ቦታ እየተመላለሱ የልጃቸውን ማረፊያ እያጠቡ ሰቅሰቅ ብለው እያለቀሱ እንደሚገኙ የወጡ መረጃዎች አመላክተዋል። አሳሳቢ የሆነው የእኚህ እናት ጉዳይ ምን ላይ ነው? የልጃቸው የፍትህ ጉዳይስ ምን ላይ ደረሰም? ልጃቸውን በመግደል የተጠረጠረው አፍቃሪ ነኝ የሚለው ግለሰብ ምን ላይ ይገኛል? በዝርዝር እንነግራችኋለን። በሌላ መረጃ ከሞዴል ቀነኒ አዱኛ ሞት ጋር በተገናኘ እስር ላይ የሚገኘው ድምፃዊ አንዱ ዓለም ጎሳ ፍርድ ቤት የሚቀርብበት ቀን ተቃርቧል። በፍርድ ቤቱ ቀጠሮ ምን ይጠበቃል? ከዚህ ጋር በተገናኘ የወጣው አዲሱ መረጃስ ምን ይመስላል እንመለከተዋለን። ሰላም እንደምን አላችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን ዛሬ እነዚህን አዳዲስ የሆኑ መረጃዎች ይዘናል እስከ መጨረሻው እንድትከታተሉን ጋበዝን ወደ መሰናዶ እንሻገር ከዚህ ቀደም እናቷን ባገኘንበት አጋጣሚ ከአንድያ ልጃቸው ሞት በኋላ ህመሙ በርትቶባቸው ሐኪም ቤት መመላለስ አብዝተዋል። ሰውነታቸው ድቅቅ ብሎም አልጋ ላይ እየተነሱ ይወድቃሉ። ሲያወሩ ሳልያጣድፋቸው ያጣደፋቸው ነበረም። ስለ ልጃቸው ሲጠየቁ ተስፋ በመቁረጥ ስሜት ውስጥ ሆነ ይመልሳሉ። ልጃቸው ብርቱካን ትባላለች። በብዙ ጣውረድ ውስጥ ሆነው ነበር ያሳድጓት። ትምህርቷን እየተማረች 12ኛ ክፍል አጠናቃ ወደ ሐረማያ ዩኒቨርሲቲ ተመድባ ወደዚያ መራች። ዩኒቨርስቲ ባሳለፈችባቸው ዓመታት ልጃቸው እንዳይጎድልባት ከሰው በታችም እንዳትሆንባቸው እሳቸው ዝቅ ብለው እሷን ከፍ ለማድረግ ያቅማቸውን ይፍጨረጨሩ ነበር። በመጨረሻም መመረቂያዋ ደርሶ ሽርጉዱ ተጀመረም። እናት የልጃቸውን ደስታም ለመካፈል ከአዲስ አበባ ተነስተው ወደ ሐረማያ ያቀኑም ያን ቀን ደስታቸው ወደር አልነበረውም። ብዙ የደከሙላት ልጃቸው አዲስ ምዕራፍ የምትጀምርበት ህይወቷን የምትለውጥበት ለእሳቸው የምትደርስበት ጊዜ መሆኑን አስበው ደስ ተሰኙም የሐረማያ ዩኒቨርሲቲ ምሩቅ ብርቱካን ከምረቃ ፕሮግራሙ በኋላ ወደ አዲስ አበባ ተመልሳ ስራ ፍለጋዋን ቀጠለች ከብዙ ድካም በኋላ አንድ ስራ ጀመረች ስራዋን ከጀመረች ገና አንድ ወር ሳይሞላ ነበር እንግዲህ ህይወቷ በግፍ የተነጠቀው ከዚያ ጊዜ በፊት አፈቅርሻለሁ የሚላት ግለሰብ ወደ ህይወቷ መመላለስ ጀምረም ችግሩ ይህ አይደለም። እየቆየ ሲመጣ ነበር ሌላ ዱብ እዳ ተፈጠረው። እኔ ያፈቅርሻለሁ፣ የፍቅሬን ጥያቄ ለምን አልተቀበልሽም በሚል በአሰቃቂ ሁኔታ ህይወቷን እንደነጠቃት በወቅቱ የወጡ መረጃዎች ይጠቁማሉ። ይህ ነገር ከተፈጠረ ስድስት ወር ሆነው። ይኸው ተጠርጣሪ እስካሁን በተደጋጋሚ በሚሰጡ ቀጠሮዎች ያለምንም ፍርድ እስር ቤት ውስጥ እንደሚገኝ የጉርሻ ገጽ መረጃ ያመላክታል። የብርቱካን ቤተሰቦች እንዳሉት ከሆነ በቅርቡ ፍርድ ቤት ቀርቦ እጅግ ወፍሮና ተስማምቶ ተመልክተነዋል ብለዋል። የኛ ልጅ ግን ህይወቷ ተነጥቆ ቀረችብን እያሉም ማዘናቸው ነው የተናገሩት። የሞተ ተጎዳ የሚለው የሀገራችን ብሂል የቆመስ የሚለውን ጥያቄ ባይመልስም እውነታው ግን የሞተ ብቻ ሳይሆን የሟች ቤተሰብ በየዕለቱ በሐዘን እየተብሰለሰለ ውስጡ በንዴት እየተቃጠለ የሚኖር መሆኑን ነው። የብርቱካን እናትም እንደዚያ ናቸው። ከሁሉ በላይ የሚያሳዝኑ ስለመሆናቸው የሚውሉትን አዋል መመልከት ብቻ በቂ ነው። እሳቸው አንድ ብቸኛ ልጃቸውን አጥተው በየቀኑ ብርቱካን መቃብር ጋር እየሄዱ መቃብሯን እያጠቡ፣ ሁሌም ስቅስቅ ብለው ሲያለቅሱ እንደሚውሉ ይሄው የጉሩሻ ገጽ መረጃ ያመላክታል። መቃብር ስፍራው ከተዘጋባቸው ደግሞ ድንገት ሰው ሞቶ ለመቃብር በሚመጡ ሰዎች የተነሳ ይከፈት ይሆናል ብለው በማሰብ የመቃብሩ በር ላይ ቁጭ ብለው እንደሚውሉም ተነግሯል። እናት አንድ ብቸኛ ልጃቸውን አጥተው ክፉኛ ተጎድተዋል። ከምንም በላይ በአስቸኳይ ፍትህ የሚፈልጉ ናቸው። ብርቱካን ፍትህ ትሻለች። የልጃቸው ፍትህ ከተገኘላቸው ሀዘናቸውን ሙሉ በሙሉ ለማላቀቅ ባይቻልም እንኳን ጥቂት ረፍት ግን እንደሚሰጣቸው ይታመናል። ወደ ሁለተኛው መረጃችን ስንሸጋገር ከድምፃዊ አንዱ ዓለም ጎሳ የፍርድ ቤት ውሎ ጋር የተገናኘ ነው። መጋቢት 29 የተያዘው የድምፃዊ አንዱ ዓለም ጎሳ የፍርድ ቤት ቀጠሮ ደግሞ የቀሩት ቀናት ጥቂት በመሆናቸው ምን አይነት ውሳኔ ይሰጥ ይሆናል ተብሎ እየተጠበቀ ይገኛል። እንዳለመታደል ሆኖ ዓለማችን በኢ እኩልነት የተመላች ናት ይላል ሱአድ አህመድ ላይ ያገኘነው መረጃም ከእነዚህ አንዱ የጾታ የእኩልነታዊ ነው። በአባታዊ ስርዓት ማህበር ላይ የተመሰረተው ማህበረሰብ ወንዶች ሁልጊዜም ከሴቶች የበለጠም የተጠቃሚነት እድል እንዲኖራቸው አስችሏል በማለትም ይጨምራል። መረጃው ይቀጥልና እንዲህ ይላል፣ ይህ በእያንዳንዳችን ቤት ይጀምራል። ለሴት ልጆች የማይፈቀዱ ለወንድ ልጆች የሚፈቀዱ ብዙ ነገሮች አሉ። እነዚህ ነገሮች አንዳንድ ጊዜ ወንዶች አረመናዊ ድርጊትን ሲፈጽሙ እንኳን ማስተባበያ ፍለጋ እስከ ጥግ እንድንሄድም ያደርጉናል ሲል የሚገልጻል መረጃው። በባሏ ቁጥጥር ስር ሆና በጉልበት እየተሰቃየች ያለችን ሴት ሳይቀር ለምን ጥለዋ አልሄደችም ብለን ለመውቀስ ይዳዳናል። በቁጥጥር ስር አድርጎ ከሚያሰቃያት ለምን ነፃነቷን አልሰጣትም ብለን አንጠይቅም። በዚህ ላይ ደግሞ ለምን ጥላት ሄድም እያለ የሚወቅሰው ማህበረሰብ በትዳር ውስጥ ሚስት የሚደርስባትን በደል ችላ መኖርን የሚያቆለጳጰስ አባታዊ ስርዓት ማኅበር ነው። እናቶቻችን ነው ችለው የኖሩት የሚለውን አባባል ልብ ይሏል በማለት እስከ ዛሬ የመጣንበት አካሄድ ትክክል አለመሆኑን ይተቻል። ይኸው ሶአድ አህመድ ላይ ያገኘ ነው ጽሁፍ እንደ አውሮፓያኑ አቆጣጠር በ2015 በኢትዮጵያ በተደረገ ጥናት መሰረት ከአራት ትዳር በሶስቱ ሚስት በትዳር አጋር የሚደርስባት አካላዊ ጥቃት ሰለባ እንደሆነችም ያመላክታል። የችግሩ ስረ መሰረት ልጆችን ለወንዶች የተለዩ ዕድሎችና ሁሉም ይገባኛል ባይነትን በጎን ደግሞ ስሜታዊ አስተውሎት ኢሞሽናል ኢንተሊጀንስ እንዳይኖራቸው አድርገን ስለምናሳድጋቸው ራሳቸውንም ሆነ የፍቅር አጋራቸውን እንዲጎዱ ማድረጋችን ነው የሚል አስተያየትም አለው መረጃው። ሁልጊዜ ተጎጅን ከመውቀስ የችግሩን ሥረ መሰረት አውቀን ለማማከል መሞከሩ የተሻለ መሆኑንም በማከል ያጠቃልላል። ይህ ሲባል ታዲያ መልካም የሆኑ ወንዶች ባለቤታቸውን፣ ሚስታቸውን የሚያከብሩ፣ ትዳራቸውን የሚወዱ እናም አክብረዋት የሚኖሩ እንዳሉም ሊጠቀስ ይገባል ተብሎም ተጠቁሟል። በቀጣዩ የፍርድ ቤት ውሎ እውነተኛ ውሳኔን እንጠብቃለን። ቀነኒም ቤተሰቦቿም ፍትህ ይሻሉ እያሉ የሚጠይቁ ሰዎችም ብዙ ናቸው። የተወደዳችሁን የተከበራችሁ ጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ዛሬም አዳዲስ የወጡ መረጃዎችን በእንዲህ ያለ መንገድ ቃኝተን ወደ እናንተ አደረስን። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ እስክንገናኝ መልካም ጊዜ ለእናንተ ይሁን።